በአማራ ክልል የፍትህ ስርዓቱን ውጤታማነት ለማሳደግ የሰው ኃይል ግንባታና የአገልግሎት አሰጣጥ ጥራትና ተደራሽነት ላይ ትኩረት ተደርጎ እየተሰራ መሆኑ ተገልጿል። የፍትህ ተቋማት ተባብረውና ተናበው የሚሰሩበትን የአሰራር ስርዓት ለመዘርጋትም የፍትህ አካላት ንቅድ ተዘጋጅቶ እየተሰራ ነው ተብሏል። እያንዳንዱ የፍትህ ተቋም የዳኝነትን ጨምሮ በተለይ ደግሞ የሰው ኃይል አቅም ግንባታ መሰረታዊ ነገር ነውና ይህንን በተሟላ ሁኔታ ለመፈጸምና በተለይ በክልሉ የዳኞች አቃቢያን ህግ፣ የመርማሪ ፖሊሶችን፣ የማረሚያ ቤት ባለሙያዎችን በከፍተኛ ደረጃ ብቃታቸውን በመገንባት የተቋም ግንባታ ላይ የራሱን አስተዋጽኦ ለማድረግ ታስቦ ስራዎች እየተገመገሙ ለመስራት እየተሞከረ ነው። በዳኝነት የአገልግሎት አሰጣት ዘርፍ በተሰራው የፍትህ ትራንስፎርሜሽን እቅድ አፈጻጸምም ውጤት እየተመዘገበ መሆኑ ተገልጿል። አጣሪ ችሎት የሚባለው ለሰበር የሚቀርቡ ጉዳዮች አምስት ወር ስድስት ወር ተቀጥረው በፍርድ ቤት ይታያሉ አይታዩም፣ ያስቀርባል አያስቀርብ የሚለውን ለመበየን ለመወሰን አምስት ወር ስድስት ወር የሚወስደው ዛሬ በእለቱ በቀረቡበት ቀን እየተመረመረ ውሳኔ የሚሰጥበት ደረጃ ላይ ደርሰናል። እና ይሄ በሁሉም ፍርድ ቤቶች ለማስፋት እና ለማጠናከር እንሰራለን። የዳኝነት ስርዓቱን ተደራሽነት ለማሳደግም ዲጂታላይዜሽን ትኩረት የተሰጠው መሆኑን የተነሳ ሲሆን ተገልጋዮች የቦታ ርቀት ሳይወስናቸው አገልግሎት የሚያገኙበት አሰራር እየተተገበረ ነው ተብሏል። የምንሰጣቸውን አገልግሎቶች ደግሞ ፈጣን፣ ተደራሽ ለማድረግ ክልላችን እንደምታውቁት ለክርክር ከብቱን ሸጦ የሚመጣ ገበሬ ያለበት ቦታ ነው። ርቁ ቦታዎች ናቸው ፍርድ ቤቶቻችን ያሉት፣ እና ይህንን ፊዚካል ፕሬዘንስ ተደራሽነቱን ለማምጣት ቴክኖሎጂን መጠቀም ግዴታ ነው በዚህ ጊዜ። ስለዚህ ዲጂታላይዜሽን በጣም ፎከስ ሰጥቶ እየሰራበት ያለ አንድ ዘርፍ ነው። በዚህ ላይም የመጀመሪያ ፌዝ ላውንች የምናደርግበት ስቴጅን ከኢትዮ ቴሌኮም ጋር ተዋውለን ጥሩ ስራዎች እየተሰሩ ነው ያሉት። መጀመሪያ ላይ ቢያንስ ከፍተኛ ፍርድ ቤት ላይ ሆነው ባለ ጉዳዮች ወደ ጠቅላይ ፍርድ ቤት መምጣት ሳይጠበቅባቸው ጉዳያቸውን ከዛ ሆነው መከራከር እንዲችሉ፣ ወለዳ ላይ ሆነው መዝገባቸውን ማስከፈት እንዲችሉ ይህንን አሰራር ዘርግተን የተለያዩ ደረጃዎች በመፈጸም ላይ ነን ያለነው። የመጀመሪያው ዙር በቅርብ ጊዜ ላውንች የሚደረግ ነው የሚሆነው። የመጀመሪያው ዲጂታላይዜሽን አፈጻጸም የፍትህ ስርዓቱ የትራንስፎርሜሽን እቅድ አካል የሆነው፣ የአማራ ክልል የፍትህና የህግ ኢንስቲትዩትም የፍትህ ስርዓቱን የሚያሻሽሉና የህግ ክፍተትን የሚሞሉ ጥናትና ምርምሮች እንዲሁም የማህበረሰቡን እሴቶች የሚያስጠብቁ ስራዎች ለመስራት በሚያስችል ሁኔታ እንደገና የተደራጀ መሆኑ ተገልጿል። በክልሉ ውስጥ የፍትህ ስርዓቱን የሚያሻሽሉ የጥናትና ምርምር ስራዎች በኢንስቲትዩታችን እየተሰሩ ምክር ሀሳብ እየቀረበ በክልላችን ተግባራዊ እንዲደረግ ይታሰባል። ይህንን በስፋት እንሰራለን። ሁለተኛ አሁን በክልል ውስጥ ያሉ የህግ ማዕቀፎች ያለባቸው ጉድለት ምን እንደሆነ በአግባቡ እየፈተሽን የምንሰራበት ሁኔታ ይኖራል። ሌላው የብዝሃ ህግ ሥርዓት ወይም ደግሞ ሌጋል ፕሉራሊዝም የምንለው በመደበኛነት ከዘመናዊ የህግ ሥርዓት ባሻገር ማህበረሰቡ የሚጠቀምባቸው የባህል ህጎች አሉ። ከስተመሪ ለውስ አሉ። ፍርድ ቤቶች አሉ። የባህል ፍርድ ቤቶች አሉ። እነሱን ከማጠናከር አኳያ ጥናትና ምርምር በመስራት በማሰልጠን ህብረተሰቡ እነዚህን ህጎች ጎን ለጎን የሚጠቀምበትንና ፍትህ ስርአቱን የሚያሻሽልበት ሁኔታ እንዲኖር የምንሰራበት አንዱ ኃላፊነት ነው ማለት ነው። የፍትህና የህግ ኢንስቲትዩቱ ለክልሉ የፍትህ ተቋማት የመረጃ ቋት ሆኖ በማገልገል የፍትህ ሪፎርሙን ለማሳለጥ እንዲረዳም ስራዎች እየተሰሩ ነው ተብሏል። የክልሉ የህግና የፍትህ ስርዓት የመረጃ ማዕከል ሆኖ ማገልገል ነው። ይሄ በነገራችን ላይ አዲስ ተልእኮ ነው። ይሄ የመረጃ ማዕከል ሆኖ ማገልገል አሁን እንግዲህ ክልላችን እና ሀገራችን በፍትህ ስርዓት በጣም ረጅም ታሪክ ያለው ነው። የአማራ ህዝብም የአማራ ክልልም እንዲህ አይነት በጣም የዳበረ የህግ ልምምድ ያለው ህዝብ ነው እና ይሄንም በአግባቡ የሚቀምር የመረጃ ማዕከል ማበልጸግ ይጠበቅበታል። ይሄ ለትውልድ ለምሳሌ የዳኝነት ስርዓቱ ምንድነ ይመስለው፣ የፍትህ ስርዓቱ ምንድነ ይመስለው፣ ምን ህጎች አሉን፣ ምን አሰራሮች አሉን፣ ይህ ምን ምን የማህበረሰብ ልምዶች አሉን፣ የግጭት አፈታታችን ምን ይመስላል የሚሉትም በአግባቡ እየቀመር ሙዚየም በማደራጀት የመረጃ ስርዓት በመዘርጋት ለትውልድ የምናስተላልፍበት ለህግ ጥናትና ምርምር አድራጊዎች በአግባቡ መረጃ የምናከማችበት አንድ ትልቅ የማበልፀጊያ ማዕከል እንገነባለን ነው።